የኛ ጌታ ነቢይ ደግሞ ተናግረዋል። የጋማው ቀን ሲቀርብ ይለያል ብለዋል። ዝናብ አጣጣሉ ይበዛል ብለዋል። ላኪን ፍሪው ቢሆን የለውም ብለዋል። በረካተ ሶቪየት ይወጣል ብለዋል። ዘመድ ይጥላና ይወደድ አልባታ፣ ይወደድ አልባታ፣ ዘመድ ይጥላና ይወደድ አልባታ። ደግሞ ብለዋሉ የከውኑ መብራትን። የጋማው ቀን ሲቀርብ አለው ምልክት ከሰው ላይ ይነሳል አላህን መፍራት። እንዳውሪ ይታያል እናትና አባት ግዳ ይፈልጋል ወንድምና እህት ድልባን ማሰላል። ደግሞ ባልና ሚስት ለጀምጅል ይመኛል። እናትና አባት ጨክኖ ሊገላት ለፍታር ግዛ ወልዳ ጨክኖ ሊገላት ለፍታር ግዛ ወልዳ የእንጃማን ምልክት ለጅብሪላ ወሮ መሐመድ አሚን ሴት የወለደ ደሞ ታየዋለህ እንደ ሀያጀል ጀ ፉክክሩን የሚያስንቀው የለም እያለ ግን ቢል እራቁትን ሆኖ ጫማ ያልነበረው መኪና ሲነደ ሙስሊም ነው ያወራው፣ ሙስሊም ነው ያወራው። ያን የህንን ስፋይዳ ደሞ ብለዋሉ ያ ሙሰፈር ከበል የጃማው ቀን ሲቀር በለያል ብለዋል። ከዳተኛው ታምኖ ታማኙ ይገጃ ታማኙ ይታማል

ይፋይተዳል። በዳስ ተደግሶ ወንዶቹም ሴቶችም ግድፍ ብለው ጥምጣሙን ከብሶ